እንኳን ለመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ። ጽዮንን ባሰምናት ጊዜ አለቀስን። ጽዮን ማርያም ምን ምን ተአምራትን ሰርታለች? ታሪኩ ምንድን ነው? ለምንስ ኅዳር 21 ቀን ይከበራል፣ ከዚህ ጋር ተያይዞ ምን ምን ነገሮች አሉ? የሚሉትን ወደ እናንተ የምናቀርብ ነው የምንሆነው። እንኳን ለእመቤታችን ለቅድስት ድንግል ማርያም ኅዳር ጽዮን በሰላም አደረሳችሁ። አብራቸውን ቆዩ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና ይህች ለዘላለም ማረፊያዬ ናት መርጫታለሁና በዚችም አድራለው መዝሙር 131 ከቁጥር 13 እ 14 እንዲል ነቢይ እግዚአብሔር ዳዊት በመዝሙሩ ቅድስት ኦርቶዶክሳዊ ተዋሂዶ ቤተ ክርስቲያን አማናዊት የእግዚአብሔር ማደሪያ የሆነችውን የእናታችን ቅድስ ድንግል ማርያምን ዓመታዊ በዓል ኅዳር 21 ቀን በድምቀት እንደምታከብር ይህንን እያመሰጠረ ይናገራል። ጽዮን ማለት አንባ መጠጊያ ማለት ነው። ሰው እናታችን ጽዮን ይላል በውስጧም ሰው ተወለደ እንዲል መዝሙር 86 ቁጥር አምስት መዝሙረኛው ዳዊት እንደተናገረ አዳምና ልጆቹ በበደል ምክንያት ለአምስት ሺ አምስት መቶ ዘመን ከተፈረደባቸው የሲኦል ሥራት ነጻ ይወጡ ዘንድ እግዚአብሔር ወልድ ከዳዊት ዘር በተገኘችው ቅድስት ድንግል ማርያም ማኅፀን አደረ። ዘጠኝ ወር ከአምስት ቀንም ማኅፀኗን ዙፋን አድርጎ ተወለደ። እኛም ኦርቶዶክሳውያን የእግዚአብሔር ማደሪያ አምባ መጠጊያ የሆነችውን ድንግል ማርያምን የደህንነታችን መሠረት ናትና እናከብራታለን፣ እናመሰግናታለን፣ ከፍ ከፍም እናደርጋታለን። በዓሏንም እንዘክራለን። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ኅዳር 21 ቀን የእመቤታችን ቅድስት ድንግል ማርያም ዓመታዊ በዓል በተለየ መልኩ የምናከብርበት ምክንያትም በርካታ ቢሆኑም በዋነኛነት ታቦተ ጽዮን በፍልስጤማውያን ተማርካ በነበረበት ወቅት ዳጎን የተባለው ጣዖት የሰባበረችበትና ልዩ ልዩ ተአምራት የፈጸመችበትን መሠረት አድርገን ነው። ሊቀ ነቢያት ሙሴ ከእግዚአብሔር በታዘዘው መሠረት ሁለት ጽላት ቀርጾ የእንጨት ታቦትንም ሰርቶ ወደ ተራራ ወጣ። ከማይነቅዝ እንጨትም ታቦትን ሰራው። እንደፊተኞቹም ሁለት የድንጋይ ጽላት ቀረጽ ወደ ተራራም ወጣው ሁለቱም ጽላት በእጅ የነበሩ። እግዚአብሔርም በተራራው ላይ በእሳት መካከል የተናገራቸውን አስርቱ ቃላት ተጽፎው እንደ ነበረ በጽላቱ ላይ ተጻፈ። እግዚአብሔርም እነርሱን ለእኔ ስጠኝ አለው። ዘዳግም 10 ከቁጥር አንድ እስከ አራት የቃል ኪዳኑን ታቦት ይዘው ወደ ምድረ ርስትም ተጉዘዋል። ሕዝበ እስራኤላውያን ታቦተ ጽዮን የቃል ኪዳናቸውን ምልክት፣ የማንነታቸው የተስፋቸው ከአምላካቸው ጋር የመገናኘት አምላክ እንዳላቸው አሕዛብ መካከል የሚመሰክሩበት በታቦቱ እየተገለጠ መሥዋዕት የሚያሳርጉበት ነውና ወደ ምድረ ርስት ይዘውት ተጓዙም። ድካሜው ስንመጣ ደግሞ ታቦተ ጽዮን የአዲስ ኪዳኗ የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕጉ ጽላት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሠራቷ የጌታን እናት ንጽሕናን የሚያመለክት ሲሆን በውጪም በውስጧም በጥሩ ወርቅ መለበጧ ደግሞ የቅድስናዋና ድንግልናዋ በሕሊናዋ ድንግል ድንግል በሥጋዋም ድንግል መሆኗን የሚያስረዳን ነው ሲሉ አባቶቻችን መጻሕፍትን ጠቅሰው ምስጢርን አደላድለው ታሪክን ጠቅሰው ይናገራሉ። እስራኤላውያንም በፊታቸው ታቦተ ጽዮንን ይዘው የሚገዳደራቸውን ሁሉ ድል ይነሱ ነበር። ፊልስጢማውያን ለጦርነት በእስራኤላውያን ላይ ተነሱ። በአንድነትም ተሰብስበው እስራኤላውያንን ወጓቸው። እስራኤላውያን ያለ ቃል ኪዳኑ ታቦት ተሰልፈዋልና በፊልስጤማውያን ድል ተነሱ። የእስራኤል ሽማግሌዎችም ዛሬ እግዚአብሔር በፊልስጤማውያን ፊት ስለምንጣለን በፊታችን እንድትሄድ ከጠላታችንም እንድታድነን የእግዚአብሔር ቃል ኪዳኑ ታቦት ከሴሎን አምጣ አሉ። ነገር ግን ቀድሞ እስራኤላውያን በድለዋልና ለፍልስጤማውያን አሳልፎ ሰጣቸው። ታቦተ ጽዮንም ተማረከች። አንደኛ ሻሙኤል ምዕራፍ 4 ከቁጥር አንድ እስከ አስራ አንድ። ፍልስጤማውያን የቃል ኪዳኑን ታቦት ወስደው ወደ ዳጎን ቤት አስገብተው ከዳጎን አጠገባ አኖሩ። በነጋም ጊዜ ዳጎን በግንባር ወድቆ አግኝተውታል። በሆነውም ነገር ግር ቢሰኙም መልሰው ዳጎንን አንስተው በስፍራው አቁመው በሩንም ዘግተው ሄዱ። ዳግም በነጋም ጊዜ ግን ሲገቡ ዳጎን በግንባሩ ወድቆ ራሱና ሁለቱ እጆቹ ተቆራርጠው ወድቀው አገኟቸው። የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደ። የአውራጃዎቿ ሰዎችም በእባጭ በሽታ ተመቱ። አይጦችም በከተሞቻቸው ፈሰሱ። በከተማዋም ላይ ታላቅ መቅሰፍት ሆነ። የቃል ኪዳኑ ታቦትም ጠንክራብናለች በማለትም ከከተማቸው አውጥተው ወደ አስቀሎና አላኳት። የአስቀሎናም ሰዎች እጅግ ታወኩ። እኛንና ሕዝባችንን ልታስገድሉን የእስራኤል አምላክ ታቦት ለምን አመጣችሁብን ብለው ሰደዱት። የእግዚአብሔርንም ታቦት በፊልስጢማውያን ዘንድ ለሰባት ወር ቆየች። ምድራቸውም አይጦችን አወጣች፣ ከሕዝቡም ብዙዎች ተቀሰፉም። በመጨረሻም በከተማቸው አውጥተው በኮረብታው ላይ ወደ አሚናዳብ ቤት ወሰዷት። በዚያም ለሀያ ዓመታት ቆየች። ከሀያ ዓመት በኋላም እግዚአብሔር ለዳዊት ፍልስጢማውያንን በእጁ አሳልፎ ሰጠው፣ ድልም አደረጋቸው። አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት እንዲል ነቢየ እግዚአብሔር ዳዊት የእግዚአብሔርን ታቦት ይዘው በእልልታና በዝማሬ በክብር ወደ እስራኤል ተመልሳለች። ዳዊትም በተከላት ድንኳን ውስጥ አኖራት በዚህም ዕለት ነቢዩ ዘካርያስ ጽዮንን በተቋመ ማየተ ማምሳል ያየበት ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት በይሁዲት ጉዲት ዘመን በዝዋይ ደሴት ቆይታ ሰላም ሲሆን ተመልሳ አክሱም የገባችበት ዕለት አብርሃንና አጽብሃ በአክሱም ከተማ ቤተ መቅደሱን ሰርተው ቅዳሴ ቤቱን ያከበሩበት ዕለት ሲሆን፣ ኅዳር 21 ቀን ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም በዓሉን እነዚህን ተአምራትን እየገለጠች ታቦተ ጽዮን በማያምኑት ሰዎች ዘንድ ያደረገችውን ተአምርና እግዚአብሔር የላከባቸውን መቅሰፍት እየጠቀሰች ሕዝብ ሁሉ ለጽዮን ለዳንበት ምክንያት ክብር መስጠትና የቃል ኪዳኑን ታቦት መንጋት መከራን በነፍስም በስጋም በሀገርም በአውራጃም እንደሚያመጣ ቤተ ክርስቲያን ታስተምራለች። ዛሬ ጽዮን እመቤታችንን የሚጠሉ ብዙዎች ናቸው። ዲያብሎስ ይዋጋልና ከእሷም ከዘሯም የተረፉትን ይውጥ ዘንድ አፉን ከፍቶአልና ባልተቻለው ጊዜ መርዙን ወደ ምድር ተፍቷልና ኖ ድንግል ማርያምን አምርረው የሚጠሉ በዝተዋል። እኛ ግን ወላዲት አምላክ ቅድስት ድንግል ማርያም ሆይ፣ በሥጋችን በበደልን ጊዜ አባታችን አዳም ከገነት በወጣ ጊዜ ተስፋ አድርጎ የጠበቀሽ የመርገም ጨርቅ ያነካሽ በደላ ኃጢአታችን ክርስቶስ ሥጋሽን ተዋሕዶ በደላችን ተሸክሞ ረግጦ ሊያጠፋ በደሙ ሊዋጀን የደህንነታችን ምክንያት ሆነሻልና እንወድሻለን። ጽዮንን ጥሎ መጓዝ እንደ እስራኤላውያን ምርኮ ነውና የጠፋቸው ሀገራችን የተበታተነው አንድነቷን እንዲሰበሰብ ዛሬም አንቺን እያሰብን እናለቅሳለንና አስምሪልን ልንላት ይገባል። የአስራት ሀገርሽ ኢትዮጵያ በክፉዎች እጅ እንዳትወድቅ ህዝቦቿም ተስፋ የሌላቸው እንዳይሆኑ፣ ቤተ ክርስቲያን ልጆቿ እንዳይበታተኑባት፣ ምልጃሽ፣ ጥበቃሽ እያነሳች በመጥቋ በዝማሬዋ አንቺን ትጣራለችና ታደጊያት እንላለን። የወላዲተ አምላክ ዓመታዊ ክብረ በዓል በጽዮን አክሱም በአክሱም ጽዮን በድምቀት ይዘከራል። እንደ ወትሮ ከሁሉም አውራጃዎች በድምቀት ማክበር ባይቻልም ከቆሰለው ማንነቷ ጋር ግን ዛሬም አክሱም ጽዮን በድምቀት ትከበራለች። ምዕራባውያን ታቦተ ጽዮንን ለመፈለግ የኢትዮጵያውያን አንድነት መበታተን መጀመሪያ ሥራቸው ነው። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የያዘችውን እምነት ማጥፋት ደግሞ የየዕለት ተግባራቸው ነው። እኛ ግን ሥጋን የሚገድሉትን ሳይሆን ነፍስን የሚገድለውን እግዚአብሔርን እንፈራለንና አንቺን ብንረሳ ምላሳችን ከትናጋችን ትጣበቅ፣ ቀኛችን ትርሳን። ጽዮን ሆይ አንቺን እንረሳ ዘንድ ዳይቻለን እምንላለን። መቤታችን ቅድስት ድንግል ማርያም የአዳም ተስፋው ሰው የዳንባት ሰው እናታችን ጽዮን ይላል። በውስጧም ሰው ተወልዷልና ብሎ መዝሙረኛው አስቀድሞ እንደተመለከተው ሰውን ሊያድን ሰው የሆኑ አምላክ ኢየሱስ ክርስቶስ የዓለም መድኃኒት ካንቺ ተገኝቷልና ድንግል ሆይ ከፍ ከፍ እናደርግሻለን። የዲያብሎስ ጭፍሮች በሚያጓሩት ጩኸት ከቶ አንረበሽም። ብንረሳሽ ቀኛችን ትርሳን ብለናልና በደማችን ሰርጸሽ ለአንደበታችን ጣፋጭ ውዳሴነሽና ክብርሽን እያነሳሳን አመት ዓመት እናከብርሻለን የኢትዮጵያን ሰላም መልሺ የህዝቦቿን አንድነት አጽኚ የቤተ ክርስቲያንን አንድነት አበርቺ እንላለን አመት አመት አድርሽን እንኳን አደረሳችሁ ሰላም ቆዩልን